ትቀባለሽ ከፈጁ በሩ በቃሽ። እሺ አንዴ አውሩ። ሀይሚ እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው። ነገራቶች እስከ አስተካክል። ያማ እንዳንተ ጤና ያለው ምንም የሚፈጠር ምን? እኔ አሁን ከአንቺ ጋር ነው የምኖረው። እሺ ነገራቶች እስከ አስተካክል። ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር? አልፈልግም። እኔ ከማንም ጋር መኖር አልፈልግም። ሂድ በቃ፣ አልፈልግም። ሶፋ ላይ እተኛለሁ። አልፈልግም። እኔ እተኛለሁ። ለምን ሰው ማድረግ ያለብኝ ነገር ስለሆነ ነው። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የሰናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሀምዱሊላ። እንግዲህ በአዲስ ቪዲዮ መጥቼላችሁ ያለሁ። ትናንት ጠፍቼ ነበር፣ ጠፍቼባችኋለሁ። በቀን አንዴ እንኳን ከብዶኛል ማለት ነው። እንግዲህ የሸበካ ነው ምንድን ነው የዋይፍ ችግር ነው የኔት ችግር ነው። ውዶቼ ከዩቱቤ እያራቀኝ ነው፣ ምንም ማድረግ አልችልም። አሁን ደግሞ ጭራሽ መሰራበት ቦታ ለራሴ ሞልቼም አይሰራም ችግሩ ትልቁ ችግር ይሄ ነው እላችኋለሁ ውዶቼ። እንግዲህ ብሩኬና ሀይሚ ብሩኬ ቤት ድረስ ሄዶ ከአንቺ ጋር ነው መኖረው ከአንቺ ጋር መኖር ነው ንፈልገው ብሎ ነገሮችን ለማብረድ ወስኖ ቤት ድረስ ሄዷል። እንግዲህ አልፈልግም ውጣለኝ ብላ አይሚያው ነው ስሜታዊ ሆናለች፣ ስሜት ውስጥ ነው ያለችው። ወንድ ልጅ እውነት በጣም ትግስት አለው። ቡራ ደግሞ ያለማድነቅ አይቻልም ብሩኬን። በጣም ትግስት ያለው ልጅ፣ ለሴት ልጅ ክብር ያለው ልጅ በጣም ማለት ነው። አሁን ራሱ ነገሩን ለማብረር ነው እንደዚህ ያደረገው። ፉክክር ነው ስትል እንግዲህ ከሱ መጥቶ እዚህ እያደረ ነው እንደዚህ መጥቶ ተኝቶ ያውቃል እንደ ምናምን እያለው ነበር እያላት ነበር፣ እንግዲህ ሀይሚዬ ማለት ነው። እና ተሸንፎም ቢሆን ሰላማቸውን ቢመልስ ደስ ይለኛል እኔ ራሴ በበኩሌ ማለት ነው። ዱራ ተሸንፎ ራሱ ቢሆን ማለት ነው። ለምን ወንድ ልጅ ቻይ ነው፣ ሴትና ወንድ አንድ አይደለም። እኔ ብያቸዋለሁ በቀደም። ሀይሚዬ ያመጣችው ነገር ነው፣ በንዴት አሉባልታ ወሬ ሰምታ ያመጣችው ነገር ነው ለዚህ ደረጃ ያበቃቸው። እንግዲህ ብሩኬ ትዕግስት ያ ልጅም በማላቸው ገብቶ እንግዲህ አልወጣም እያለ ነው። ምንም አያገባክም ብሎ ነው እንግዲህ ሻንጣ ይዞ ድረስ አንቺ ጋር እኖራለሁ ብሎ ነው ሄደው። ስለ እሱ ነገርም እንግዲህ ብሩኬ አንዳንድ ነገር ተናግረዋል። ሃይሜ በጣም እንትን ውስጥ ናት፣ ንዴት ውስጥ ናት፣ እየተቻለች አይደለም ብሎ ነው እንግዲህ። በፈገግታ ነው እያወራ፣ አይደለም እያወራው እንጂ በንዴት አይደለም። ብሩኬ ማለት ነው ያለማድነቅ አይቻልም። ወንድ ልጅ ትዕግስት አላቸው። በተለይ ብሩኬ ደግሞ በጣም ክብር አለው፣ ለሴት ልጅ ማለት ነው። ነገር ሊፈታ ነገሩን ሊያበርድ ቤት ድረስ ሄዶ እንደዚህ ብሏታል። እንግዲህ ካልወጣልኝ ብላለች። እንግዲህ ይስተካከላል፣ ይበርድላታል፣ ሀይሚዬም ትተዋለች ብለን እናስባለን። ሀይሚዬ ብትረጋጊ ነው የሚሻለው። ግን ያ ልጅ ከማላቸው መውጣት አለበት። ያ ሄዶ ቤታቸው ገብቶ እንደዛ ያደረገው ከማላቸው መውጣት አለበት። ምንድን ነው ስሙ? ስሙ አልገባኝም፣ ይጠፋብኛል ማን ነው ስሙ አለች እንኳን እሷ ሀይሚዬ እራሱ ማን ነው ስሙ አለች ስሙ እንኳን ማን ነው ጠፋባት ስሙ ራሱ ስምህን ማታቀው ነው እንዴ አንተ ልታፈቅራትና ልትጎዳ ልትጎዳ ይችላል ብለህ የምታዝንላት አንተ ልጅ ስምህ ጠፍቶብኛል እኔ ማለት ነው እና ብሩኬና ሀይሚ ማንም ማንም ማንም ማንም ሊለያያቸው አይችልም ዝም ብለው ነው የሚጠራው በማላቸው እየገባ የሚያወራው በማላቸው እየገባ የሚያሽቃብጠው ማለት ነው ደስ የሚለው ነገር ብሩኬ በጣም ትግስት አለው። ወንድ ልጅም ነው፣ ለሴት ልጅም ክብር አለው፣ ትግስትም አለ እና ይስተካከላል ብለን ተስፋ እናደርጋለን። ሀይሚዬ ተረጋጊ፣ አሁንም ተረጋጊ፣ ተረጋጊ። ያ ልጅ ደግሞ ከማላቸው መራቅ አለበት፣ መራቅ አለበት፣ መራቅ አለበት። እንግዲህ ብሩኬም ስለሱ ነው እያለ ያለው መጥቼ ደግሞ እዚህ መኖር አለ ነገሩን ለመፍታትና ነገሩን ለማብረድ አንቺ ጋር መኖር አለብኝ ያለው ነገርም ለሱ ነው። ጠረጴዛ ላይ እንተኛው ካንቲር ጋር አርጋ ላይ ልተኛ ማለቱ ነው። እና ተተዋለች። ሀይሚም ይረጋጋሉ ይበርዳል ብለን ተስፋ እናደርጋለን። ያው እንደ ፕራንክ፣ እንደ ቪዲዮ፣ እንደ ድራማ የመጣው ነገር ነው። እንግዲህ ወደ እውነት እየሄደ ያለው ተመካክሮ ቪዲዮ እንደ ቪዲዮ ቢሰሩም አለበት የእውነት ንዴት፣ እልክ፣ ፉኩክር አለበት ማለት ነው። እንደ ባለፈው ነው። እንደ ባለፈው ለዚህ ጨረቃ ፋሚሊዎች ተረጋጉ። ብሩኬን ያለ ማድነቅ አይቻልም። ሀይሚዬ ትረጋጋለች ይበርድላታል። ሴት ልጅ ስለሆነች ነው እንረዳታለን። እና ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ አርጉ፣ ሰብስክራይብ አርጉኝ እስቲ ቻናሌ የቀዘቀዘ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ውድ የአገሬ ልጆቻችሁ አለው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።